ጤና ይስጥልን እንደምንዋላችሁ የተከበራችሁ ተመልካቾች፣ ከቀኑ 6 ሰዓት ማልከ አማራ ሚዲያ ኮርፖሬሽን የዕለተ ማክሰኞ የሚያዝ 14 ቀን 2017 ዓ ም የኩለ ቀን ዜና መጽሔት ይዘን ቀርበናል። በቅድሚያም አርስተ ዜና፣ ኢትዮጵያ በግብርና ልማት ለሌሎች ሀገራት ምሳሌ የሚሆኑ ስራዎችን እያከናወነች መሆኑ ተገለጸ። ባሕር ዳርን ለነዋሪዎቿ ምቹና ሳቢ ለማድረግ የተለያዩ የልማት ስራዎችን እያከናወነ መሆኑን የባሕር ዳር ከተማ አስተዳደር አስታወቀ። ከውጭ አርጀንቲና፣ ቦነስ አይረስ የተወለዱት የሮም ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ፍራንሲስ ከአውሮፓ ውጭ የተወለዱ የመጀመሪያው ጳጳስ እንደነበሩ ተገለጸ። በቆይታችን እነዚህንና ሌሎች የሀገር ውስጥ ዘገባዎችን ወደ እናንተ የምናደርስ ሲሆን ቆየት ብለን የውጭ የቢዝነስና የስፖርት ዘገባዎችም ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። ዜና መጽሔቱን በመምራት ስትፈልግ ሙጬ፣ በምልክት ቋንቋ ፍቅር ተዘገየ ከመለዩ ስርጭት ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። ቀዳሚ ወዳደረግነው ዘገባ ነው የምናልፈው። አብረነታቸው አይላይም ኢትዮጵያ በግብርና ልማት ለሌሎች ሀገራት ተምሳሌት የሚሆኑ ስራዎችን እያከናወነች ነው ተባለ። የኢትዮጵያ የግብርና ስራዎችን አፈጻጸም በተመለከተ ባለድርሻ አካላት ግምገማ አድርገዋል። ዘገባው የኢዜአ ነው። እያየሁ ተስፋሁን ያቀርበዋል። የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ አባል ሀገራት የግብርና ልማት አፈጻጸምን በተመለከተ የአፍሪካ የግብርና ልማት ፕሮግራም በየሁለት አመቱ ይገመገማል። ሀገራቱ ለፕሮግራሙ ሪፖርት ከማድረጋቸው በፊት ባለድርሻ አካላትን ያሳተፈ የውይይት መድረክ በማዘጋጀት የየሀገራቸውን አፈጻጸም ያቀርባሉ። በዚህ መሰረት ኢትዮጵያ የግብርና ልማት ስራዎቿን አፈጻጸም ገምግማለች። በግብርና ሚኒስቴር የሚኒስትሩ አማካሪ ዶክተር ዜናው ሀብት ወልድ እንደሚሉት ኢትዮጵያ በአፍሪካ የግብርና ልማት ፕሮግራም የተሻለ አፈጻጸም ፈጽማላት ፕሮግራሙ ያስቀመጣቸው መስፈርቶችን በልማት እቅዷ በማካተት ተግባራዊ ማድረጓ ለውጤቱ መገኘት ትልቅ ድርሻ ማበርከቱን ጠቁመዋል። ኢትዮጵያ በተጨባጭ በአፍሪካ ደረጃ በአጠቃላይ ግብርና ልማት ፕሮግራም ሻምፒዮን ነች። የተሻለ አፈጻጸም አላት ማለት ነው። አጠቃላይ ይህም ሻምፒዮን ነችበት ምክንያት የአፍሪካ ልማት ፕሮግራም ያስቀመጣቸው ፕሮሰሶችን፣ ሂደቶችን በተለይ የአፍሪካ ልማት ፕሮግራም ያስቀመጣቸው ፍሬምወርኮችን በቅዶቻችን በማካተት የሚመለከታቸው አካላትም ወደ ግብርና በማምጣትና እንዲያግዙ በማድረግ በመስራቷ በሻምፒዮን ደረጃ ተቀምጣለችና እየመራች ነው ያለችው። ኢትዮጵያ በስንዴ ልማት፣ በአረንጓዴ አሻራ፣ በሌማት ትሩፋትና በሌሎችም የግብርና ልማት ስራዎች እያሳየችው ያለችው ስኬት ለሌሎች የአፍሪካ ሀገራት ምሳሌ የሚሆን ነውም ብለዋል። ለምሳሌ በስንዴን የውጭ የሚገባ ስንዴ መተካት አንዱ ምሳሌ በአፍሪካ ደረጃ በግሪን ሌጋሲ ደግሞ በርካታ ችግኞችን በተለይ ኢደብል የሆኑ ችግኞችን በመትከል ለጎረቤት ለጅቡቲ ጭምረው መስጠት በመስጠትና ለክላይሜት ቼንጅ ምሳሌ በመሆን ሌላው ለአፍሪካ ምሳሌ የሆነችበት ሁኔታ አለም። ሌላው የኩታ ገጠም እርሻን በማስፋፋት አሁንም በአፍሪካ ደረጃ በምሳሌ የምትጠቀስ አገር ናት። የሌማት ትሩፋት ደግሞ በማስፋፋትና በተለይ የእንስሳት ምርትና ምርታማ ከማሻሻል አኳያ የልማት መንደሮችን፣ የዶሮ መንደሮችን፣ የወተት መንደሮችን በማቋቋምና በዛው ሀብትን በማሰባሰብ ሪአሎኬት በማድረግ ያንን ስታት ሀብቱን ልማት ለማሻሻል ባደረገችው ጥረትም በምሳሌ በአፍሪካ ደረጃ የምትጠቀስ ናት። እነ ሁሉ ተደምሮ ነው እንግዲህ በኋላ ሻምፒዮን ነው ያለችው። በኢጋድ የምግብ ስርዓት ፕሮግራም አስተባባሪ ዶክተር ሰናይት ረጋሳ በበኩላቸው የኢጋድ አባል ሀገራት ለአየር ንብረት ለውጥ የማይበገር የግብርና ስራ ለመስራት እያደረጉ ያሉትን ጥረቶች የበለጠ ውጤታማ ለማድረግ ድጋፍ እየተደረገ ነው ብለዋል። ፕሮግራሙ ምርትና ምርታማነትን በማሳደግ የገበያ ትስስርን በመፍጠር እንዲሁም የተደራጀ የመረጃ ስርዓት አያያዝ ላይ የቴክኒክ ድጋፍ ያደርጋል ብለዋል። ግብርናን ማዘመንና በቴክኖሎጂ የማገዙ ስራ የበለጠ ተጠናክሮ እንደሚቀጥልም አረጋ ተረጋግጠዋል። በቀጠናው የተፈጥሮና ሰው ሰራሽ ችግሮች እያጋጠሙ መሆኑን ጠቅሰው በተለይም ግብርናው በአየር ንብረት ለውጥ አሉታዊ ተጽዕኖ የሚያርፍበት መሆኑን ጠቅሰዋል። እንደ ዶክተር ሰናይት ገለጻ የቀጠናው ሀገራት ለአየር ንብረት ለውጥ ያላቸው ድርሻ አነስተኛ ቢሆንም ዋነኛ የችግሩ ገፈት ቀማሽ ሆነዋል። ይህን ችግር ለመቋቋም ኢትዮጵያ የጀመረችው የአረንጓዴ አሻራ መርሃ ግብር ለሌሎች ምሳሌ የሚሆን ነውም ብለዋል። ኢትዮጵያ በሁለት መንገድ ነው ኮንትሪቢት እያደረገች ያለው አንደኛ ሚቲጌት በማድረግ ኢሚሽንን በመቀነስና እንደገና ደግሞ ከአትሞስፌር ውስጥ ግሪን ሃውስ ጋሶችን አብዞርቭ የሚያደርጉ እንዲያደርግ ተፈጥሯችን ፕላንቶችን በመትከል እያደረገች ያለችው ነገር ኤግዘምፕለሪ ነው። ሶይል ሮዥንን ይቋቋመዋል። ዝናብ ከዘነበ በኋላ ውሃችን ፈጥኖ እንዳሄድና እንዲሰርግ ያደርጋል። ለግብርናው ያለው አስተዋጽኦ በጣም ትልቅ ነው እና ይሄ ደግሞ ለሌሎችም ሀገራት ምሳሌ ና አይ ቲንክ ትምህርት መሆን የሚችል ነው። ኢትዮጵያ የግብርና ኢንቨስትመንትን የበለጠ ለማሳደግ የጀመረቻቸው ስራዎች ተጠናክረው የሚቀጥሉ መሆኑ በመድረኩ ል በበጋ መስኖ ልማት የተመዘገበውን ውጤት በቀጣዩ የመህር ወቅት ለመድገም መዘጋጀት እንደሚገባ የዋግምራ ብሔረሰብ አስተዳደር ግብርና መምሪያ ገለጸ። የ2017-18 የመኸር ወቅት ቅድመ ዝግጅት ስራዎች ዙሪያ የውይይት መድረክ በሰቆጣ ከተማ ተካሂዷል። ተጨማሪውን ከደጀን ታምሩ እንከታተል። በዋግምራ ብሔረሰብ አስተዳደር ግብርና መምሪያ የሶስተኛው ሩብ ዓመት የስራ አፈጻጸምና የቀጣይ መኸር ወቅት የቅድመ ዝግጅት ዙሪያ በሰቆጣ ከተማ ከባለ ድርሻ አካላት ጋር የውይይት መድረክ አካሂዷል። በውይይቱ ማጠቃለያ ላይ ተገኝተው መልእክት ያስተላለፉት በምክትል አስተዳዳሪነት ማዕረግ የብሔረሰብ አስተዳደሩ የመንገድ መምሪያ ኃላፊ አቶ ጸጋው ሸቴ በበጋ መስኖ ልማትና በአትክልትና ፍራፍሬ ዘርፍ በተያዘው ዓመት የተገኘውን ምርት አበረታች እንደሆነ ተናግረዋል። በቀጣይም በበጋ መስኖ የታየውን ምርታማነት ለመድገም ከወዲሁ መዘጋጀት እንደሚገባ አሳስበዋል። አካባቢያችን የተራቆተ ነው፣ በስደት ነው ምናምን የምንለው ነገር የአዳራሽ ማሟሟቂያ መሆን የለበትም። በተግባር በተጨባጭ መሬት ላይ ሰርተን ለውጠን ማሳየት እንደምንችል አይተናል። በመስኖ ልማት ከፍተኛ የሆነ ለውጥ አምጥተናል። ልክ እንደዚህ ሁሉ በምግብም ራሳችን እንችላለን የሚለውን መያዝ ያስፈልጋል። በሰቆጣ ከተማ የተለያዩ ፋብሪካዎች ወደ ስራ መግባታቸው ለአርሶ አደሩ መልካም አጋጣሚ እንደሆነ የውይይቱ ተሳታፊዎች ተናግረዋል። ለዚህም የተሻለ ምርት ለማግኘት አቅደው እየሰሩ መሆናቸውን የአብርገሌ ወረዳው አቶ አግንቸው አያና እና የሰቆጣ ወረዳው አቶ ታምሮ አብርሃ ተናግረዋል። እርሻ እንቅስቃሴ ጀምሮ እስከ ዘር ድረስ ያለውን በተጠናከረ መልኩ አንደኛ እርሻ፣ ሁለተኛ እርሻ፣ የዘር ማሰባሰብ ስራ የተፈጥሮ ማዳበሪያ ዝግጅት፣ ሰው ሰራሽ ማዳበሪያ ዝግጅት ሰፋ አርገን አቅደን እንደ ወረዳ 24000 የሚታረስ 24000 ሄክታር መሬት አለን። ለዛ ታሳቢ በማድረግ ስራ እየሰራን ነው። እንቁዳው ሳብ ብቻ አይደለም ኦቾሎኒ ለዛ አካባቢ በጣም ዋነኛ ሜጀር ክሮፕ ነው። ለኛ አካባቢ ወደ አራት አምስት ቀበሌዎች ላይ በተሻለ ነገር እየተመረተ ያለና ለገበያ እየቀረበ እንዳለ እንትላል። ሰሊጥን በተመሳሳይ በጥሩ ሁኔታ እየተሰራ ነው ያለው በቀጣዩ የመኸር ወቅት ከ1200 ሄክታር በላይ በማልማት 1.5 ሚሊዮን ምርት ለማግኘት አቅደው ከወዲሁ የንቅናቄ ስራ መጀመራቸውን የገለጹት ደግሞ የብሔረሰብ አስተዳደሩ ግብርና መምሪያ ኃላፊ አቶ አዲሱ ወልዴ ናቸው። ክልሉም ለዋ ግምራ 50 ሺ ኩንታል ማዳበሪያ መደበ ሲሆን 31 ሺ በላይ የሚሆነውን ከብሔረሰብ አስተዳደሩ መጋዚን እንደደረሰ ገልጸው ከዚህም ከ10 ሺ በላይ የሚሆነውን ማዳበሪያ ለአርሶ አደሩ ማሰራጨታቸውን ነው ኃላፊው የነገሩ። በዛኛው የሚባል ደረጃ ወደ ወረዳዎች የተጓጓዘና ወደ 10596 ኩንታል ለአርሶ አደሩ የተሰራጨ ነው። ይሄ ከባለፈው ዓመት አኳያ ስታይ በዚህ ወቅት አንድም ኩንታል ለአርሶ አደር ማሰራጨት አልተቻለም የነበረ፣ በዚህ ዓመት ወደ 10596 ኩንታል ተሰራይቷል ማለት ነው። የአፈር ለምነት ማሻሻል ዘዴ ኮምፖስት ማዘጋጀት ነው። ስለዚህ ወደ 270 ሜትር ክሩብ በላይ ኮምፖስት የማዘጋጀት ስራ እየሰራ ነው ያለ ነው። ወደ 2 ወደ 495 ኩንታል በላይ ደግሞ ቨርሚ ኮምፖስት ለማዘጋጀት ጥረት እየተደረገ ነው ያለው። እንደዚህም ደግሞ የተብላላ ፉቦችን ለመጠቀም ደግሞ በጣም ዘንቅ ዝግጅት ላይ እያደረግን ያለ ነው ማለት ነው። ዋግምራን ከተረጅነት ለማላቀቅ የግብርናውን ዘርፍ በማዘመን ከአርሶ አደሩ ጋር በቅርበት መስራት ያስፈልጋል ያሉት አቶ አዲሱ ለዚህም የግብርና ባለሙያዎችና ኃላፊዎች ትልቅ አደራ እንደተጣለባቸው ጠቁመዋል። በባህር ዳር ከተማ አስተዳደር በሚገኙ የገጠር ቀበሌዎች ከ500 ሄክታር በላይ መሬት በመስኖ እየለማ መሆኑን የከተማ አስተዳደሩ ግብርና መምሪያ አስታወቀ። በልማቱ እየተሳተፉ ያሉ አርሶ አደሮች ከልማቱ ተጠቃሚ መሆናቸውንም ተናግረዋል። ዘጋባያችን እያየው ተስፋውን በመስኖ ልማት እየተሳተፈ ካለ አርሶ አደር ጋር ቆይታ አድርጎ ተከታዩን ዘገባ አጠናቅሯል። ባሕር ዳር ከተማ ጣና ይቅና አባይ ወንዝን ተንተርሳ እንደመገኘቷ በየአካባቢው ባሉ ክፍት ቦታዎች ላይ የከተማ ክብርናን ለመከወን አመቻ ያደርጋታል። አልሚዎች ውሃን በቀላሉ ማግኘት ይችላሉ። የከተማው ነዋሪ የአትክልትና ፍራፍሬ ፍላጎት ደግሞ ከፍተኛ ነው። ይህንን በመረዳት የጣናና አባይ ዳር ረገረጋማ ቦታዎችን በማልማት የቤት ፍላጎታቸውን ከማሟላት ለገበያ እስከማቅረብ የደረሱ ታዲያ በርካታ ሲሆኑ መርጌታ ግዛቸው ሞላን ላብነት ማንሳት ይቻላል። በመስኖ ስራ ከተሰማራን ወደ አስር አመት ይሆነኛል። ሽንኩርት፣ ቲማቲም፣ ጥቅል ጎመን፣ በቋሚ ደግሞ ቡና፣ አቮካዶ፣ ማንጎ፣ ብርቱካን፣ ሙዝ በእነዚህ ዙሪያዎች ላይ በጣም እየተገለ ነው። ልጆችን እያስተማር ሆነው እኔም ያው ጥሩ ህይወቴን እየመራ ሆነው ያው ከድህነት ያው ደህና ሁን ጥሩ ነው መካከለኛ ኖሮ እየኖር ነው። መርጌታ ግዛቸው ይህን ቀይ ሽንኩርትና ቲማቲም በመስኖ ያለሙት ለሁለተኛ ጊዜ ነው። ከዚህ ቀደም በአንደኛ ዙር አለምተው ለገበያ ቀርበው ተጠቃሚ ሆነዋል። አሁን እያለሙት ከሚገኙት ሁለተኛ ዙር ደግሞ የተሻለ ምርት ይጠብቃሉ። ሶስት ሄክታር ላይ ነው ሽንኩርቱም ቲማቲሙም አጠቃላይ ሆኖ ይህም ይሄኛውም ሆኖ ወቅት በሰጠን ገበያ ጭነን እንሰዳለን። ከተማ ግብርና በጣም አዋጭ ነው። አዋጭነቱ በፊት በዘዘልምዶ እንደ ነበር ምንሰራው አሁን ግን እነሱ አንደኛ የአተካከል ሲስተሙን ምርጥ ዘር የሚሰጡናን ጥሩ ውጤት አለው። ባሕር ዳር ከተማ አስተዳደር በስሩ ባሉ የገጠር ቀበሌዎችና በክፍለ ከተሞች በሚገኙ ክፍት ቦታዎች አትክልትና ፍራፍሬዎችን በማልማት የግብርና ምርቶችን ለተጠቃሚው ማቅረብ ከጊዜ ወደ ጊዜ እያደገ መምጣቱን ከተማ አስተዳደሩ ግብርና መምሪያ የአትክልትና ፍራፍሬ ባለሙያ የሆኑት ሞላሊ መንግስቱ ይገልጻሉ። አሁን ገበያን ማረጋጋት ብቻ አይደለም፣ እዚህ ላይ ያለው ሁኔታ ማህበረሰቡ ከፍተኛ የሆነ ፍሬሽ የሆነ ምግብ እንዲመገቡ አድርገዋል። እነዚህ አሁን ባሕር ዳር ከተማ ላይ ምርቱ አለ። እዚህ ከተማው ላይ ብቻ ራሱ ምርቱ አለ። ግን ይህንን ለተራዘመ ጊዜ እንዲቆይ አድርገን ማህበረሰቡ ተጠቃሚ እንዲሆን አምራቹም ተጠቃሚ እንዲሆና ግን አላደረግንም። መሰል ክፍት ቦታዎች ተለይተው ለአልሚዎች ቢሰጡ የማይናቅ የግብርና ምርትን ማልማት ይቻላል ይላሉ አቶ ሞላልኝ። ከተማ ላይ ሰፊ መሬት አለ፣ ብዙ ቦታ ላይ ታያለ። እሱም በጊዜያዊነት ለግንባታ የሚውል ይሆናል። ለእንደዚህ አይነቱ ወጣት ብትሰጠው ማልማት ይችላል። ገብቶታል፣ ማልማት ይችላል ማስኬድ ይችላል። በከተማ አስተዳደሩ ስር በሚገኙ የገጠር ቀበሌዎችና በክፍለ ከተሞች በአንደኛና ሁለተኛ ዙር ከ5000 ሄክታር በላይ መሬት በመስኖ ለምቶ ከ300 ኩንታል በላይ ምርት መገኘቱን ከግብርና መምሪያው ያገኘነው መረጃ ያመላክታል። የልማት ፕሮጀክቶች አካባቢና ማህበረሰቡን ተጽዕኖ ታሳቢ አድርገው እንዲሰሩ በተከናወኑ ተግባራት ውጤት መታየቱን የአማራ ክልል አካባቢ ጥበቃና ደን ባለስልጣን አስታወቀ። በበጀት ዓመቱ ከ2000 በላይ አዳዲስ የልማት ፕሮጀክቶች ፍቃድ የተሰጣቸው መሆኑንም ባለስልጣኑ ገልጿል። አሻግሬ መንገሻ የአካባቢ ጥበቃና ደን ባለስልጣን በአዋጅ በተሰጠው ስልጣን መሰረት በአካባቢ ጥበቃ፣ በደን ልማት እንዲሁም ብሔራዊ ፓርኮችና ጥብቅ ስፍራዎች ላይ ይሰራል። ከአካባቢ ጥበቃ አኳያ የልማት ፕሮጀክቶች በአካባቢና ማህበረሰብ ላይ ተጽዕኖ እንዳያሳድሩ ፈቃድ የመስጠትና የማደስ ተግባር ያከናውናል። ባለፉት ስምንት ወራት ለ1500 አዳዲስ ፕሮጀክቶች ፍቃድ ለመስጠት ባለስልጣኑ እቅድ ይዞ ይህ ዜና እስከተጠናቀረበት ጊዜ ድረስም ለ2200 አዳዲስ ፕሮጀክቶች የይሁንታ ፍቃድ መስጠቱን የባለስልጣኑ ምክትል ኃላፊ አቶ በልስ ሲፈጠነ ተናግረዋል። ቃ ተግባር በአግባቡ መተግበሩን የማረጋገጥ ስራ መስራት ነው። ከዚህ አንጻር ባለፉት ስምንት ወራት አዳዲስ ፕሮጀክቶች ወደ ስራ ሲገቡ የሁንታ ፈቃድ ይዘው እንዲገቡ የማድረግ ስራ ሰርተናል። ነባር ፕሮጀክቶች ደግሞ የወሰዱት የሁንታ ፈቃድ መታደስ አለበት። ስለዚህ እንዲያድሱ በየአመቱ መታደስ አለበት። አንድ የሚወስዱት የዩንታ ፈቃድ እስከ አስር አመት ያገለግላል። ነገር ግን በየአመቱ መታደስ አለበት። ምክንያቱም የፕሮጀክቱ ባህሪ በየጊዜው ስለሚቀያየር በአካባቢ ላይ ሊደርስ የሚችለውን ጉዳት በዛው ልክ ሊቀያየር ስለሚችል እኛ በየጊዜው በየአመቱ ፍተሻ እያደረግን ችግር ያለበት ፕሮጀክት ካለ እናስተካክላለን ማለት ነው። ከዛ ውጭ ማንኛውን ፕሮጀክት በየጊዜው ክትትል እናደርጋለን። በማድና ኢንቨስትመንት ዘርፍ ለተሰማሩ 500 ፕሮጀክቶች የይሁንታ ፍቃድ እድሳት ለማድረግ ታቅዶ እስካሁን ከ1500 በላይ ፕሮጀክቶች ፍቃድ መታደሱም ተጠቁመዋል። ሌላው ከአካባቢ ጥበቃ ጋር ተያይዞ የሚከናወነው ተግባር አካባቢን ጽዱና ውብ የማድረግ ስራ ነው። በዚህም በክልሉ በ50 ከተሞች ከ423 ኪሎ ግራም በላይ የወዳደቁ ፕላስቲኮች ተሰብስበዋል። ከ800 ኪሎ ሜትር በላይ የዲችና ቦይ ጠረጋ ስራም ተከናውኗል። የባለስልጣኑ ምክትል ኃላፊ አቶ በልስቲ ፈጠነ እንዳስረዱት ላይ በተለይ ፕላስቲክ ብክለት በጣም በስፋት የሚታይባቸው አካባቢዎች መጥቀስ ይቻላል። በተለይ ክረምት አካባቢ ዲቾች በተለይ በጎርፍ የሚሞሉበት ሁኔታ ነበር። አሁን ግን ፕላስቲክ ሪሳይክል የሚያደርጉ በጣም በርካታ ፋብሪካዎች እየተፈጠሩ ስለሆነ ፕላስቲክ ቢዝነስ ሆኗል። ወጣቶች በኪሎግራም እየሰበሰቡ ለፋብሪካዎች ያቀርባሉ እና ኦልሞስት አሁን ህብረተሰቡ ላይ ያለው ግንዛቤ ጥሩ ነው። ፕላስቲክ ዝም ብሎ የትም ቦታ ቦታውን አይጣልም። በእርግጥ አሁንም አልፎ አልፎ ችግሮችን ታያለ። ግን በፊት ከነበረው ከሶስትና አራት አመታት በፊት ከነበረው የተሻለ ሁኔታ አለ ማለት ነው እና ከአራት መቶ ሺ በላይ ኪሎግራም ፕላስቲክ ተሰብስቦ እንዲወገድ አድርገናል። ከ315 ሺ በላይ ደረቆሻሻ ሜትር ኪ ደረቆሻሻ እንዲሰበሰብ አድርገናል። ከ800 ኪሎ ሜትር በላይ ዲችን በተለይ ተፋሰስ ያለባቸውን አካባቢ ከተሞች አካባቢ የማጽዳት ስራን እንዲሰራ አድርገናል። በዚህም ከ35 ሚሊዮን ህዝብ በላይ የግንዛቤ ፈጠራ ሰርተናል። ካሚኮ ጋር በመተባበር በበጀት አመቱ በችግር ውስጥም ሆኖ ያከናውናቸው ስራዎች ውጤት የታየባቸው መሆኑን የገለጸው ባለስልጣኑ በቀሪ ወራትም የአመቱን እቅድ በተሻለ ውጤት ለመፈጸም ርብርብ እናደርጋለን ብሏል። በልማት ምክንያት ከአካባቢያችን ብንነሳም መንግስት አስፈላጊውን ካሳና ቦታ ሰጥቶናል ሲሉ በባህር ዳር ከተማ የልማት ተነሾዎች ተናገሩ። ባህር ዳርን ለነዋሪዎቿ ምቹና ሳቢ ለማድረግ የተለያዩ የልማት ስራዎችን እያከናወነ መሆኑን የባህር ዳር ከተማ አስተዳደር አስታውቋል። አሻግሬ መንገሻ ተጨማሪ አለው። በተፈጥሮ ጸጋ የታደለችው የባሕር ዳር ከተማ ለነዋሪዎች የበለጠ ምቹና ሳቢ እንድትሆን ኮሪደር ልማትን ጨምሮ የተለያዩ የመሰረተ ልማት ግንባታዎች እየተከናወኑ ይገኛሉ። ከአማራ ልማት ማህበር አልማ ወደ ዋተር ፍሮንት ሆቴል የሚወስድ 40 ሜትር ስፋት ያለው መንገድ ለመገንባትም ወደ ስራ ተገብቷል። መንገዱ በሚገነባበት አካባቢ ኖሩ የነበሩ የህብረተሰብ ክፍሎችም ከነበሩበት አካባቢ ቢነሱም መንግስት የተሻለ ካሳና ቦታ እንደሰጣቸው ተናግረዋል። ቦታው እንዲያውም የአሁኑ ቦታ ነው፣ ሜዳ ነው። እንዲያውም ቆንጆ ቦታ ነው። መብራት ያለበት አካባቢ ነው ስንት ፎቆች ያሉበት ነው። ውሃ ያለበት አካባቢ ነው። ሁሉም ነገር ኤሌክትሪክ እንዲያውም ይጠፋል፣ መብራት ብዬ አላስብም። በጣም ደስ ይላል። ተጣብቀን ከእሳት አደጋም ከእንትን ነገር ከሁሉ ነገር ወጠናል። አሁን ደስ ብሎናል ራሳችን በመቻላችን። ፈጠን ብሎ ደግሞ ቦታው እንደሰጣችሁ ደግሞ ካርታውን ደግሞ ሰጣችሁ፣ ራሳችን ይሄ ነው ብለን የምንልበትን ፈጠን አድርጋችሁ ብታስደስቱን፣ ደስ ብሎናል እኛ ቀደም ሲል በአንድ አካባቢ ይኖሩ የነበሩ የልማት ተነሾች አሁን ላይ በአንድ አካባቢ በጋራ መስፈራቸው የነበረውን ማህበራዊ ግንኙነት እንደሚያስቀጥልላቸውም ገልጸዋል። ያው ማህበራዊ ኑሮ አለ፣ በሀዘንም በደስታም አብሮ የሚኖር ሰው ነው። በችግርም ምንም የሚደባበቀው ነገር የለም፣ ሁሉም በግልጽ ነው የሚኖረው። ያ ነገር ስላለ ደስ ይላል። እኔ በራሴ ደስ ብሎኛል። አብሬ ከምኖረው ሰው ጋር አብሮ ሁሉም በመሰጠቱ ደስ ብሎኛል በጣም የፋሲሎ ክፍለ ከተማ ዋና ስራ አስፈጻሚ አቶ ገረመው አባተ ህብረተሰቡ ልማቱን ለመደገፍ እያደረገ ያለው አስተዋጽኦ ተጠናክሮ መቀጠል አለበት ብለዋል። አንደኛ ክፍለ ከተማ የግል ቤቶች ወደ 43 የመንግስት ወይም የቀበሌ ቤቶች ደግሞ ወደ 71 አካባቢ የሚደርሱ ቤቶችን ነው በመልሶ ማልማቱ የተነሱትን፣ እንግዲህ ለነሱ ህጋዊ በሆነ መንገድ የተስተናገዱበት ሁኔታ አለ። ግን ማህበረሰቡ ለልማቱ ካለው መሰረታዊ ፍላጎትም አንጻር ጭምር እነሱም ተጠቃሚ የሚያደርጋቸውን ሁኔታዎች ተመቻችተውም ስለነበር በበጎ ፍቃደኝነት በመልካም ተባባሪነት አብሮ ነው እንግዲህ ማህበረሰቡ እንትን ያለ ምክንያቱም ይህንን አስቀድሞ የተረዳ ማህበረሰብ ስለሆነ በከተማ አስተዳደሩ የኮሪደር ልማትና ጣናን የመክፈት ስራዎች እየተከናወኑ መሆኑን የገለጹት የባህር ዳር ከተማ አስተዳደር ዋና ስራ አስኪያጅ አቶ ተሻገር አዳሙ በልማት ምክንያት ለተነሱ ከሁለት መቶ በላይ የልማት ተነሾች አስፈላጊውን ካሳና ቦታ ማመቻቸት ተችሏል ብለዋል። 150 የሚሆኑ የቀበሌ ነዋሪዎች፣ 84 የሚሆኑ ደግሞ የግል ያላቸው ሰዎች ከዚህ ይነሳሉ። ለነዚህ ሰዎች ካሳ ሰርተናል። ትክ ሰጥተናል። ኦልሞስት የግል የግል ያላቸው ካሳም ትክም ነው የሚገባቸው እሱን አስተናግደናል። በተመሳሳይ መንገድ የቀበሌ ቤት ያላቸው ደግሞ በመመሪያው መሰረት ሚኒመም ስታንዳርዱን እያንዳንዱ ነዋሪ መቶ ካሪ ሜትር እንዲያገኝ ተደርጓል ማለት ነው። ከዚህ እነዚህን ስናነሳ ደግሞ ወስደን የምናሰፍርበት ቦታም የሚነሱ አካላት አሉ። እነዚህ ሄደው የሚሰፍሩበት እዛም በተመሳሳይ ወደ 28 የአረንጓዴ ደብተር ያላቸው ሰዎችና የእነሱ ልጆችን በመመሪያው መሰረት እድሜያቸው 18 ዓመትና በላይ የሞላቸው ወደ 19 የሚሆኑ ወጣቶች በተመሳሳይ የቤተሰቦቻቸው መሬት ሲነካ እነሱም ቦታ ያገኛሉ ስለዚህ በጥቅሉ 19 ሲደመር 28 ወደ 47 የሚሆኑ ሰዎችም በተመሳሳይ ትክ ቦታ ተሰጥቷቸዋል ካሳ ተከፍሏቸዋል በጠቅላላው ወደ 281 የሚሆኑ ሰው በዚህ አጭር ጊዜ ውስጥ ትክ የመስጠት ካሳ የመስራትና ዲሞ የማንቀሳቀስ ስራ ሰርተናል። ቦታ የተሰጣቸው የልማት ተነሻዎችም ካርታ በፍጥነት እንዲሰጣቸው በጠየቁት መሰረት በአጭር ጊዜ ተሰርቶ እንደሚሰጣቸው ዋና ስራ አስኪያጁ ተናግረዋል። በጣም እንዲያወጡ እንዲያገኙ ቦታ እንዲያገኙ አድርገናል። አሁን የሚቀረው ነገር ካርታ ሰርቶ የመስጠት ነው። እሱ እየተሰራ ነው። አሁን እየተሰራ ነው። በተቋም ደረጃ እየተሰራ ነው። በአጭር ጊዜ ውስጥ ይህን ደግሞ በልክ የትክ ቦታውን ባስተናገርንበት መንገድ ካርታቸውንም እናስረክባለን። በአጭር ጊዜ ውስጥ ማለት ነው። አሁን ተጀምሯል ስራው ማለት ነው። የባሕር ዳር ከተማን ውብ ሳቢና የቱሪስት መዳረሻ ለማድረግ በተሰሩ የልማት ተግባራት 3 ኪሎ ሜትር የኮሪደር ልማትና በአምስት አቅጣጫ ጣናን የመክፈት ስራዎች መከናወናቸውን ከከተማ አስተዳደሩ የተገኘ መረጃ ያመላክታል። ሰው ሰራሽና ተፈጥሯዊ ችግሮች ሲፈጠሩ አረጋውያን በቅድሚያ የችግሩ ገፈት ቀማሾች ይሆናሉ። አረጋውያን በኢኮኖሚና ማህበራዊ ጉዳዮች ተጠቃሚ እንዲሆኑ ለማድረግ እየሰራ መሆኑን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ አስታውቋል። የህዝብ አለም ጌታነህ ተጨማሪ አላት። የአማራ ክልል ሴቶች ህጻናት ማህበራዊ ጉዳይ ቢሮ አረጋውያንን መብታቸው እንዲከበር በማህበር እንዲደራጁና በኢኮኖሚ ተጠቃሚ እንዲሆኑ የማድረግ ኃላፊነት አለበት። በተለይም አጋዥ የሌላቸውን አረጋውያን በተለያዩ የገቢ ማስገኛ መስኮች እንዲሰማሩ እያደረጉ መሆናቸውን የቢሮው አረጋውያንና አካል ጉዳተኞች ጉዳይ ዳይሬክተር አቶ መንበሩ የወርቅ ነግረውናል። ጧሪና ደጋፊ የሌላቸው አረጋውያን ድጋፍ እንዲያደርጉ ድጋፍ እንዲያገኙ ምቹ ሁኔታዎችን መፍጠር ነው። ከዚያ አኳያ አንደኛ መስራት የሚችሉ አረጋውያን በገቢ ማስገኛ ስራ እንዲሰማሩ፣ ሁለተኛ መስራት የማይችሉና ጧሪ ደጋፊ የሌላቸው ልዩ ልዩ የማህበራዊ ታድሶ አገልግሎቶችን እንዲያገኙ፣ ጊዜያዊ ድጋፍ ቋሚም ድጋፍ የሚያስፈልጋቸው ቋሚ ድጋፍ እሱና የማመቻቸት ስራ እየሰራ እንገኛለን ማለት ነው። በተለይም ሰው ሰራሽና ተፈጥሯዊ አደጋዎች ሲከሰቱ እነዚህ የማህበረሰብ ክፍሎች ግንባር ቀደም ተጎጂዎች ናቸው። ችግሮች ሲፈጠሩም እነሱን ማዕከል ያደረገ ድጋፍ እንደሚደረግም ነው ዳይሬክተሩ ያነሱት። ይታወቃል ያው በግጭቶች መጀመሪያ አካባቢያቸውንም ጥለው መሄድ ስለማይችሉ አቅመ ደካማም ስለሆኑ ጉዳት ይደርስባቸዋል። ተንቀሳቅሰውም ያለው ያው እድሜ በገፋሽ ቁጥር የማድረግ አቅም ሽ ውስን እየሆነ ነው የሚመጣው። እና በዚህ ምክንያት አረጋውያን ተጎጂዎች ይሆናሉ፣ ግንባር ቀደም ተጋላጮች ይሆናሉ። እንግዲህ ድጋፎችን እናመቻቻለን እ አስፖሲብል በተቻለ አቅም አስቻይ ባለው ሁኔታ ማለት ነው። ይህ የሚሰራው ግን ለአረጋውያን ተብሎ ወቅታዊ ሰብአዊ ድጋፍ የሚደረገው ለአረጋውያን ብቻ ተብሎ ሳይሆን ማጠቃላይ ለተጎጂዎች ተብሎ በዛ ማዕቀፍ ውስጥ ደግሞ አረጋውያን ግንባር ቀደም ተጠቃሚዎች ይሆናሉ ማለት ነው። በብቸኝነት ያሉ አረጋውያን ወደ ተለያዩ ማዕከላት ገብተው እንክብካቤ እንደሚደረግላቸው የገለጹት አቶ መንበሩ፣ በቅድሚያ ግን አረጋውያኑ በአካባቢያቸው ሆነው የመንከባከቡ ተግባር ቅድሚያ የሚሰጠው ነው ብለዋል። መጀመሪያ አረጋውያን በአደጉበት ማህበረሰብ ውስጥ እዛ ቤተሰቦቻቸውን ቤተሰብ ካልተቻለ ደግሞ ኮሚኒቲ ቤዝድ የሆነ ኬሬን ሳፖርት ሰርቪስ እንዲያ እንዲያገኙ ነው ጥረት የሚያደርገው። ይህ ማይሆን ከሆነ ግን የመጨረሻ አማራጭ አንቺ ያልሽኝ በማዕከል ደረጃ ድጋፍ ማድረጉ ነው። እሱም በየ ከተሞች ስፔሻሊ ትልልቅ ከተሞች ላይ ያሉ እንደነ ሜቄዶንያ አይነት ማለት ነው። በነኚህ ማዕከላት ውስጥ ገብተው ድጋፍና እንክብካቤ እንዲያገኙ ምቹ ሁኔታ ይፈጠራል። ከመመልመል ጀምሮ ማለት ነው። ፈቃደኛ ግን ይሄ በእነሱ ፈቃደኝነት ላይ የተመሰረተ ይሆናልና እሱን ሰርቪስ እንሰጣለን። ከነኛ ሀገራት ካልም በቅንጅት እንሰራለን። እውነት ለመናገር ማለት ነው በእድሜያቸው ሀገራቸውን በእጅጉ ያገለገሉ የሚያስተላልፉትን እነዚህ አረጋውያን ሁሉም አካል ድጋፍና እንክብካቤ የማድረግ ኃላፊነት እንዳለበትም ተጠቁሟል። ትምህርት ለትውልድ ንቅናቄ ከተለያዩ አካላት ሀብት በመሰብሰብ የትምህርት ቤቶችን ደረጃ ማሻሻልና የመምህራንን አቅም መገንባት እንደተቻለ የትምህርት ሚኒስቴር ገለጸ። በትምህርት ለትውልድ ንቅናቄ ከ82 ቢሊዮን ብር በላይ ከተለያዩ አካላት ሀብት በመሰብሰብ የትምህርት ጥራትን የሚያረጋግጡ ስራዎችን መስራት ተችሏልም ተብሏል። አድኖ ማርቆስ ጠቅላይ ሚኒስትር ዶክተር አብይ አህመድ የትምህርት ቤቶችን ደረጃ በማሻሻል ሀገር የሚገነባ ትውልድ መፍጠር የሚያስችለውን ሀገር አቀፍ የትምህርት ለትውልድ ንቅናቄ በሰኔ ወር 2015 ዓ ም በይፋ ማስጀመራቸው ይታወቃል። በዚህም በሁሉም ክልሎችና ከተማ አስተዳደሮች ከራሳቸው ነባራዊ ሁኔታ በመነሳት የትምህርት ቤቶችን ደረጃ ለማሻሻል በተጀመረው ንቅናቄ ተስፋ ሰጪ ውጤት ተገኝቷል። የትምህርት ሚኒስትር ዴኤታዋ ወይዘሮ አየለች ሸቴ እንዳሉት በትምህርት ለትውልድ ንቅናቄ በቂ እውቀትና ክህሎት ያላቸው ተማሪዎችን ማፍራት የሚያስችል የተሳለጠ የመማር ማስተማር ስርዓት ተፈጥሯል። በእውቀትና በክህሎት የዳበረ ትውልድ ለመፍጠር በአጠቃላይ የትምህርት ስርዓቱ ላይ ትኩረት ማድረግ እንደሚገባ በመገንዘብ በርካታ ስራዎች መከናወናቸውንም ገልጸዋል። በትምህርት ለትውልድ ንቅናቄ ከ82 ቢሊዮን ብር በላይ ከተለያዩ አካላት ሀብት በመሰብሰብ የትምህርት ጥራትን የሚያረጋግጡ ስራዎችን መስራት ተችሏልም ብለዋል። ከተጀመረ ጀምሮ አሁን እስካለንበት ጊዜ ድረስ ከ82 ቢሊዮን ሀብት መሰብሰብ የተቻለበት ሁኔታ ነው ያለው። ይሄ የመማር ማስተማር ሁኔታውን ምቹ ለማድረግ ያስቻለን ነው ብሎ መውሰድ ይቻላል። የትምህርት ቤቶች ለመማር ማስተማሩ ምቹ ሲሆኑ ተማሪዎች ትምህርታቸውን ብዙ ጊዜያቸውን ትምህርት ቤት ለማሳለፍ የሚችሉበት ሁኔታ በጥናት ቦታዎች ብዙ ጊዜያቸውን ለማሳለፍ የሚችሉበት ሁኔታ የሚፈጥር ነው እና ከዚህ አንጻር ላብራቶሪዎችን፣ ላይብረሪዎችን፣ የክፍል ውስጥ ያሉ የተማሪዎችን ወንበሮች በማሟላት በመጠገን ትምህርት ቤቶችን በተለይ አንዳንድ ትምህርት ቤት በጣም ፈራር ሰው የነበሩ ትምህርት ቤት የማይመስሉ የነበሩትን በተሻለ ደረጃ ለማምጣት የሚያስችል መልሶ የመጠገን አዳዲስ ትምህርት ቤቶችን እንዲሁም በሺዎች የሚቆጠሩ ትምህርት ቤቶችን የገነባንበት በመሆኑ ምክንያት ለትምህርት ጥራቱ ትልቅ ፋይዳ እያበረከተ ይገኛል። የትምህርት ለትውልድ ንቅናቄ ትምህርት ብዙ ሀብት የሚጠይቅ መሆኑንና ከመንግስት ባሻገር የግሉ ዘርፍ በንቃት መሳተፍ እንዳለበት ለማህበረሰቡ ግንዛቤ መፍጠሩን ገልጸዋል። የትምህርት ጥራትን ለማስጠበቅ የመምህራንን አቅም መገንባት ወሳኝ መሆኑን ገልጸው የመምህራንን ብቃትና ተነሳሽነት ለማሳደግ የመምህራንና ትምህርት ቤቶች አመራር ስልጠና መሰጠቱን ገልጸዋል። መምህራን በቂ አቅም ኖሯቸው የተሻለ አቅም ኖሯቸው ለተማሪዎቻቸው እውቀት ለማስተላለፍ የሚያስችላቸውን መነሳሳት እንዲፈጥር ያስቻለ ስልጠና የሰጠንበት ነው ብሎ ማንሳት ይቻላል። በሀገር አቀፍ የተማሪዎች ምገባ ስርዓት ተማሪዎች ትምህርታቸውን በንቃት የሚከታተሉበት እድል ተፈጥሯዋል ያሉት ሚኒስትር ዴታውም ምገባው ለወላጆች እፎይታን በመስጠትና የስራ እድል በመፍጠር መልክ ብዙ ጥቅሞችን ማስገኘቱን ተናግረዋል። ተማሪዎች በትምህርት ቤት የተሻለ የትምህርት መቀበል ሂደት እንዲኖር ለማድረግ እንዲያስችል የትምህርት ቤት ምገባ እንዲሁ ሲካሄድ የቆየበት ነው። በትምህርት ቤት ምገባ በተለይ አሁን በለውጡ መንግስት የተጀመረ የትምህርት ቤት ምገባ በከፍተኛ ሁኔታ በመንግስት በትምህርት ቤት በመንግስት ትምህርት ቤት እየተካሄደ ያለ ፕሮግራም ነው። ይሄ ፕሮግራም ተማሪዎችን ወደ ትምህርት ቤት ገመታ እንዲመጡ ከመጡ በኋላ ደግሞ ጊዜያቸውን አቴንሽናቸውን ትኩረታቸውን ትምህርት ላይ ብቻ እንዲያደርጉ እና ውጤታማ ለመሆን እንዲያስችላቸው ትልቅ አጋጣሚ ነው ብዬ አስባለሁ፣ እና ምቹ ሁኔታ የፈጠረ ነው። በዜና መጽሔቱ ወደ ምንመለከታቸው ዓለም አቀፍ መረጃዎች ስናመራ የኬንያ ፕሬዚዳንት ዊሊያም ሪቶ የንግድና